ኃይሌና መጠጊያ አንተ ነህና፣ ስለ ስምህ ምራኝ መግበኝም። አቤቱ አንተ ረዳቴ ነህና፣ ከሰወሩብኝ ከዚያች ወጥመድ አውጣኝ። በእጅ ነፍሴን አደራ ሰጠሃለሁ ሰጠሃለሁ፣ የጽድቅ አምላክ እግዚአብሔር ተበዠኝ። ከንቱ ነገር የሚጠብቆን ሁሉ ሁልጊዜ ጠላ። እኔ ግን በእግዚአብሔር ታመንኩ በትድግና ደስ ይለኛል ሐሴትም አደርጋለው። መከሬን አይተሃልና ነፍሴን ከጭንቀት አድናሃታልና፣ በጠላቴ እጅ አልዘጋህብኝም። በሰፊ ስፍራ እግሮቼን አቆንክ። ተቸግሬ ያለውና ቤቱ ይቀርበልኝ። አይኔም ከቁጣ የተነሳ ታውሎከች፣ ነፍሴም ሆዴም ሕይወቴ በመከራ አልቋልና ዘመኔ በጩኸት ኃይሌ በችግር ደከመ። አጥንቶቼ ሁሉ ተናወጡ። በጠላቶቼ ሁሉ ዘንድ ተሰደቡ፣ ይልቁንም በጎረቤቶቼ ዘንድ ለዘመዶቼ ያስፈሪ ሆን። በሜዳ ያዩኝ ከኔ ሸሹ። እንደ ሞተ ሰው ከልብ ረሱ፣ እንደ ጠፋ ቃሙን በዙሬ የከበቡኝ ድምጽ ሰምቻለሁና በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ በተማከሩ ጊዜ አቤቱ እኔ ግን በአንተ ታመንኩ፣ አንተ አምላኬ ነህ አልሁ። ርስቴ በእጅ ነው። ከጠላቶቼ እጅና ከከበቡኝ አድነኝ። ፊትም በባሪያ ላይ አብራ ስለ ምረትም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ሸንጋዮች ይፈሩ ወደ ሲኦልም ይውረዱ። በትዕቢት እና በመናቅ በጻድቅ ላይ አመጻ የሚናገሩ የሽንገላ ከንፈሮቹ ወዮላቸው። አቤቱ እንደ ቸርነት ብዛት የሚፈሩን ሰወርሃቸው። በሰው ልጆች ፊት የሚታመኑብን አዳንሃቸው። በፊት ጥላ ከሰው ክርክር ትጋርዳቸዋለህ፣ በመጋረጃ ካንደበት ሽንገላ ትሸፍናቸዋለህ። በመከረ የብዛት ጊዜ ምረቱን በኔ ላይ ገለጠ እግዚአብሔር ይመስገን እኔስ ከዓይኖች ፊት ተጣልኩ ብዬ ነበር ስለዚህ ወደ እርሱ የጮኩትን የለመኔን ቃል ሰማኝ ጻርቃን ሁላችሁ እግዚአብሔርን ውደዱት እግዚአብሔር ጽድቅን ይሻልና ትቢትን የሚሹትን ፈጽሞ ይበቀላቸዋል በእግዚአብሔር መታመኑ ሁላችሁ ታገሱ፣ ልባችሁንም አጽኑ። መዝሙር 30 አንድ ኀጢአታቸው የተተወላቸው በደላቸው ሁሉ ያልተቆጠረባቸው ብፁዓን ናቸው። እግዚአብሔር በደሉን የማይቆጥርበት በልቡም ሽንገላ የሌለበት ሰው ብፁ ነው። ሁሉ ጊዜ ከመጪው የተነሳ ዝም ብያለውና አጥንቶቼ ያረጁ፣ በቀንና በሌሊት እጅ ከብዳብኛለችና እሾ በወጋኝ ጊዜ ወደ ጉስቁልና ተመለሱ። ኀጢአቴን ነገርኩ፣ በደሌን ማትሸሸፍኩ፣ ስለ ኀጢአቴ ወደ እግዚአብሔር ራሴን እከሳለሁ አልሁ። አንተ የልቤን ሽንገላ ስለዚህ ጻድቅ ሁሉ በምቹ ጊዜ ወደ አንተ ይጸልያል። ነገር ግን ብዙ የጥፋትዋ ወደ አንተ አይቀርብም። አንተ ካገኘኸኝ ከዚያች መከራ መሸሸጋዬ ነ ከከበቡኝ ታደኝ ዘንድ ደስታዬ ነ አስተምርሃለው፣ በምትሄድበት በዛች መንገድ አጸናሃለው። አይኖቼ ባንተ ላይ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለኩሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። የኃጢያ መቅሰፍታቸው ብዙ ነው፣ በእግዚአብሔር የሚታመኑት ግን ይቅርታ ይከባቸዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁ በርሱ ተመኩ። መዝሙር ሰላሳ ሁለት ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ክብር ይገባል። እግዚአብሔር በመሰንቋ አመስግኑት። አስራው ታረም ባለው በገና ዘምሩለት። አዲስ ምስጋና አመስግኑት፣ በእልታ መልካም ዝማሬ ዘምሩለት። የእግዚአብሔር ቃል እውነት ነውና ሥራውም ሁሉ በእምነት ነውና እግዚአብሔር ጽድቅና ምጽዋትን ይወዳል። የእግዚአብሔር ቅርታው ምድርም ሞላ። በእግዚአብሔር ቃል ሰማዮች ጸኑ፣ ሠራዊቶቻቸውም ሁሉ በአፉ እስትንፋስ የባሩን ውኃ እንደ ረዋት የሚሰበስበው በቀላዮች መዝገቦች የሚያኖረው ምድር ሁሉ እግዚአብሔርን ትፈሯአለች። በዓለም የሚኖሩ ሁሉ ከእርሱ የተነሣ ይደነግጣሉ። እርሱ ተናግሯልና ሆኖ፣ እርሱ አዘዘ ተፈጠሩ። እግዚአብሔር የአሕዛብን ምክር ይመልሳል፣ የሕዝቡን ሐሳብ ይመልሳል፣ የአለቆችም ምክራቸውን ያስረሳቸዋል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡ ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ሕዝብ ብፁ ነው፣ እርሱ ለርስቱ የመረጠው ሕዝብ እግዚአብሔር ከሰማይ ተመለከተ የሰውን ልጆች ሁሉ አየ። ከተዘጋጀውም የመቅደሱ አዳራሽ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ስራቸው ሁሉ የሚያውቅ እርሱ ነው። ንጉሥ በሠራዊቱ ብዛት አይድምም፣ አያለም በኃይሉ ብዛት አያድምም። ፈረስ ከንቱ ነው አያድምም፣ በኃይሉ ብዛት አያመልጥም እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ ምረቱም ወደሚታመኑ። ነፍሳቸው ከሞት ያድናታል፣ በራብ ጊዜ ይመግባቸዋል። ነፍሳችን እግዚአብሔርን ተስፋ ታድርገዋለች፣ ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና በቅዱስ ስሙ ታምነናልና። አቤቱ ባንተ እንደመታመን ምረት በላያችን ትሆን። መዝሙር ሰላሳ ሦስት እግዚአብሔር ሁልጊዜ አመሰግነዋለው፣ ምስጋናው ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች። ነገሮች ይስሙ ደስ ይበላቸው። እግዚአብሔር ከእኔ ጋር ከፍ ከፍ አድርጉት በአንድነት ስሙን ከፍ ከፍ እናድርግ። በእግዚአብሔር ፈለግኩት መለሰልኝም። እግዚአብሔርን ፈለግኩት መለሰልኝም። ከመከሬ ሁሉ አዳነው። ወደ እርሱ ቅረቡ ያበራላችኋልም፣ ፊታችሁ አያፍርም። ይህ ችግረኛ ጩኸ፣ እግዚአብሔር ሰማው፣ ከመከራ ሁሉ አዳነው። የእግዚአብሔር መልአክ በሚፈሩ ሰው ዙሪያ ይሰፍራል ያድናቸው ማል እግዚአብሔር ቸር እንደሆነ ቅመሱ እወቁም፤ በርሱ የሚታመን ሰው ብፁዕ ነው። ለሚፈሩ ችግር የለባቸውምና፣ ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፤ ተራቡ እግዚአብሔር የሚፈልጉት ግን ከመልካም ነገር ሁሉ አልተቸገሩም። ልጆቼኑ ስሙኝ፣ እግዚአብሔር መፍራት አስተምራችሁ ዘንድ ሕይወትን የሚፈቅ ሰው ማን ነው? በጎ ዘመንን ለማየት የሚወድድስ ማን ነው? አንደበትን ከክፉ ከልክል፣ ከንፈሮች ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካምን ማድርግ፣ ሰላምን እሻት ተከተላትም። የእግዚአብሔር ዓይኖቹ ወደ ጻርቃኑ ጆሮቹም ወደ ልመናቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔር ሰማቸው፣ ከመከራቸው ሁሉ አዳናቸው። እግዚአብሔር በልባቸው የዋንን ለሆኑ ቅርብ ነው፣ በመንፈስ ትሑታን የሆኑትም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸው ሁሉ ይጠብቃል፣ ከእነርሱ እንዳይሰበርም። የኃጢአን ሞቱ ክፉ ነው፣ ጽድቅም የሚጠሉ ይጸጸታሉ። የባሪያን ነፍስ እግዚአብሔር ይበዣል፣ በእርሱ የምምሉ ሁሉ አይጸጸቱም! መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔን ለመርዳት ተነስ። ሰይፍም መዘዝ፣ የሚከቡኝንም ክበባቸው። ነፍሴን ረዳትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጐሳቆሉ። ክፋት በእኔ ላይ የሚመክሩ ይፈሩ፣ ወደ ኋላቸው ይመለሱ። በንፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔር መልአክ ያስጨነቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ አሳድዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴም በከንቱ አበሳጭቷታልና ያላወቋት ወጥመርትም ጣባቸው፣ የሸሸጓትም ወጥመርት ያሳቸው በዚህች ወጥመድ ውስጥ ይውደቁ ነፍሴ ግን በእግዚአብሔር ደስ ይላታል በማዳኑ ሐሴት ታድርጋለች አጥንቶቼ ሁሉ እንዲህ ይላሉ አቤቱ እንዳንተ ማን ነው ድሃውን ከቀማኛው እጅ ድሃውን ከችግረኛው ከሚነጥቀው እጅ ታድነዋለ ምስክሮች የአመፃ ምስክሮች ተነሱብኝ ያ ስለ በጎ ፋንታ ክፉ መለሱልኝ። ሰውነቴንም ልጆችንም አሳጠዋት። እኔስ በአሰቃዩን ጊዜ ማቅ ለበስኩ፣ ነፍሴም ነፍሴን በጾም አደከምኳት። ጸሎቴ ወደ ብብቴ ተመለሰ። ለወዳጆቼና ለወንድሞቼ እንደማደርግ አደረግ፣ እንደሚያለክስና እንደሚተክዝ ራሴን ዝቅ ዝቅ አደረግ። በእኔ ላይ የተሰበሰቡም ደስ አላቸው። ይገርፉን ዘንድ ተማከሩ። እኔ ግን አላወቅኩም፣ ተሰበርሁ፣ አልደነገትኩምም። ፈተኑኝ፣ በኔ ላይ ዘበቱብኝ፣ ሳቁብኝ፣ ጥርሳቸው በኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ትፈርድልኛለ? ነፍሴን ከክፉ ስራቸው፣ ብቸኝነቴን ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገሣልሃለሁ በብዙ ሕዝብ ማዕከል አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው በከንቱ የሚጠሉኝና ባይናቸው የሚጠቃቀሱብኝም። ለእኔ ሰላም ይነግሩኛልና በግርፋትም ያጠፉኝ ዘንድ ይመክራሉ። አፋቸውም በኔ ላይ ያላቀቁ፣ እሰይ እሰይ ባይናችን አየነው ይላሉ። አቤቱ አንተ ዝም አትበል። አቤቱ ከኔ አትራቅ። አቤቱ ተነስ፣ ፍርዴንም አድምጥ። አምላኬ ጌታዬ በክርክሬ ተነስ። አምላኬ ጌታዬ በክርክርህ ጊዜ ተነስ። አቤቱ አምላኬ እንደ ጽርቅ ፍረድልኝ። በእኔ ላይ ደስ አይበላቸው፣ በልባቸው በሰውነቴ ላይ ሳይሳይ አይበሉ፣ ዋጥ ነው አይበሉ። በመከሬ ደስ የሚላቸው ይፈሩ ይጎሳቆሉ። በእኔ ላይ ነገርን የሚያበዙ እፍረትና ጉስቁልናን ይልበሱ። ጽድቄን የሚወድዱ አደስ ይበላቸው ሐሴትን ያድርጉ። የባሪያን ሰላም የሚወዱ እግዚአብሔር ሁል ጊዜ ታላቅ ነው ይበሉ። ምላሴ ጽድቅን ሁልጊዜ ጊዜ ምስጋናን ይናገራል። መዝሙር ሰላሳ አምስት ኀጢአተኛ ራሱን የሚያሰተበት ነገር ይናገራል የእግዚአብሔር ፍራት በአይኖቹ ፊት የለም ባንደበቱ ሸንግሏልና ኀጢአቱ ባገኘችው ጊዜ ጠላታል። የአፉ ቃል ዓመፃና ሽንገላ ነው በጎ ስራን ይሰራ ዘንድ ማስተዋልን አልወደደም በመኝታው አመጻን አሰበ በሁሉ ነገር መልካም ባልሆነች መንገድ ቆሟል ክፋትም አይሰለቻትም አቤቱ ምረት በሰማይ ነው፣ እውነትም እስከ ደመናት ትደርሳለች። ፅርቅ እንደ እግዚአብሔር ተራሮች ናት፣ ፍርድ እጅግ ጥልቅ ናት። አቤቱ ሰውና እንስሳን ታድናለ። አቤቱ ምረት እንዳበዛ የሰው ልጆች በክንፎች ጥላ ይታመናሉ። ከቤት ጠል ይረካሉ፣ ከደስታ አንፈሳች ታጠጣቸዋለ። የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንና ያለን ምሕረትን በሚያውቁ ላይ ጽድቅን በልበ ቅኖች ላይ ዘርጋ። የትዕቢት እግር አይምጣብኝ፣ የኃጢአተኛ እጅም ማያውከኝ። አመፃ የሚያደርጉ ሁሉ በዚያ ይወርቃሉ፣ ይሰደዳሉ፣ መቆምም አይችልም። መዝሙር ሰላሳ ስድስት በክፎች ላይ አትቅና፣ አመፃ በሚያደርጉ ላይ አትቅና። እንደ ሳር ፈጥኖ ይደርቃሉና እንደ ለመለመ ቅጠልም ፈጥኖ ይረግፋሉና። በእግዚአብሔር ታመን መልካምም ማድርግ፣ በምድርም ያሳድርሃል በሀብትም ያሰማረሃል። በእግዚአብሔር ደስ ይበልህ የልብም መሻት ይሰጠሃል። መንገድን ለእግዚአብሔር ግለጥ በእርሱም ታመን እርሱም ያደርግልሃል። ጽድቅን እንደ ብርሃን፣ ፍርድን እንደ ቀትር ያወጣታል። ለእግዚአብሔር ተገዛ አገልግለው በሕይወቱ ደስ ባለውና አመጻን በሚያደርግ ሰው ትቅና። መዓትን ተዋት ቊጣንም ጣላት እንዳትበድላት ትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔር ተስፋ የሚያድርጉ ግን እነርሱ ምድርን ይወርሳሉ። ኃጢአተኛ ገና ጥቂት አይኖርም እፈልጓለ ቦታውንም አታገኙ። የዋዎች ግን ምድርን ይወርሳሉ። በሕዝቡም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል። ጥርሱም በርሱ ላይ አፋጫል። እግዚአብሔር ግን ይስቅበታል፣ ቀኑ እንደሚደርስ አስቀድሞ አውቋልና። ኃጢአን ሰይፋቸውም መዘዙ፣ ቀስታቸውንም ገተሩ ዳውና ችግረኛውን ይገድሉ ዘንድ ልበ ቀኖችን ይወቁ ዘንድ ሰይፋቸው ወደ ልባቸው ይግባ ቀስታቸውም ትሰበር። በእውነት ያለ ጥቂት በብዙ የኃጢአን ሀብት ይበልጣል። የኃጢአን ኃይላቸው ይሰበራል። እግዚአብሔር ጻድቃንን ይደግፋቸዋል። የንጹሐንም መንገድ እግዚአብሔር ያውቃል፣ ርስታቸው ለዘላለም ነውና በክፉ ዘመን አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣልም። እሱ የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄዱ ከእግዚአብሔር ዘንድ ይጸናል፣ መንገዱም እጅግ ይወዳታል። ይወርቅም አይደነግጥም። እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ግን ሲጠፋ አላየሁም። ዘሩም እህልን አይቸገርም። ቢወድቅ አይደነግጥም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ግን ሲጠፋ አላየሁም። ዘሩም እህልን አይቸገርም። ሁልጊዜ ይራራል ያበድራልን፣ ዘሩ በበረከት ይኖራል። ከክፉሽሽ መልካምንም ማደርግ ለዘላለም ትኖራለ። እግዚአብሔር ጽድቅን ይወድዳል፣ ጻርቃኑ አይጥላቸውምና ለዘላለም ይጠብቃቸዋል፣ ለንጹአንም ይበቀልላቸዋል። የአጣን ዘርግን ይጠፋል። ጻርቃን ምድርን ይወሳሉ፣ በርሷ ለዘላለም ይኖራሉ። የጻድቃፉ ጥበብን ይማራል፣ አንደበቱ ጽድቅን ይናገራል። የአምላኩ ሕግ በልቦና ውስጥ ነው። ሰኮናው አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድሉ ይወድዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደው ጊዜ አያሸንፈውም! እግዚአብሔር ደጅ ጥና፣ መንገዱን ጠብቅ፣ ምድርን ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአን ሲጠፉታ ያለ ኃጢአተኛ ከፍ ከፍ ብሎ እንደ ሊባኖስ ዛፍ ረዝሞ አየሁት ብመለስ ግን አጣሁት ፈለኩት ቦቶንም አላገኘሁትም ቅንነትን ጠብቅ ጽድቅንም ለሰላም ሰው ቅሬታ አለውና በአመፀኞች ግን ቅንነትን ጠብቅ ጽድቅንም ለሰላም ሰው ቅሬታ አለውና አመፀኞች ግን በአንድነት ይጠፋሉ። የኃጢያንም ቅሬቶች ይጠፋሉ። የጻርቃ መድኃኒታቸው ከእግዚአብሔር ዘንድ ነው። በመከራቸው ጊዜ ጠባቂያቸው እሱ ነው። እግዚአብሔር ይራያቸዋል ያድናቸዋልን፣ ከኀጣን እጅ ያወጣቸዋል ያድናቸዋልን፣ በእርሱ ታምነዋልና። መዝሙር ሰላሳ ሰባት አቤቱ በመዓትህ አትቀሥፈኝ በመቅሠፍትህም አትገጽጸኝ። ፍላጻዎችህ ላጾቹ ወግተውኛልና እጅም እጅህን በእኔ ላይ አክብደህብኛልና ከቍጣህ ፊት ፊት የተነሣ ለሥጋዬ ደኅንነት የለውም። ከኃጢአቴም ፊት ፊት የተነሣ ለአጥንቶቼ ሰላም የላቸውም። ኃጢአቴ ከራሴ ጸጉር በስተዋልና እንደ ከባድ ሸክም በላይ ከብዶብኛልና። ከስንፍና ፊት የተነሳ አጥንቶቼ ሸተቱ፣ በሰበሱ። እጅግ ጐሰቈልሁ ጎበጥሁም፣ ሁሉ ጊዜ በትካሴ መላለሳለው። ነፍሴ ስድብን ጠግባለችና ለስጋዬ የደህንነት አጣው። ታመም እጅግም ተሰቃየው። ከልቤ ሐዘን የተነሳ ጮሃለው። አቤቱ ፈቃዴ ሁሉ በፊት ነው። ጩኸቴ ከአንተ አይሰወርም። ልቤ ደነገጠትብኝ ኃይሌም ተወኝ። የዐይኖቼ ብርሃን ፈዘዙብኝ። ወዳጆቼም ባለንጆሮቼም ባለጋራ ሆኑብኝ። ከበው ደበደቡኝ። ዘመዶቼ ተስፋ ቈርጦ ተለዩ። ነፍሴን የሚሸዋት ተበረታቱብኝ። መከሬን የሚፈልጉ ከንቱ ተናገሩ። ሁልጊዜ አጠፉኝ ዘንድ በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ አፉን እንደማይከፍት ድዳው እንደማይሰማ ሰው ባፉ መናገር እንደማችል ሰው ሆንኩ። አቤቱ ባንተ ታምኛለሁና አቤቱ አምላኪ አንተ ስማ። የጠላቶቼ የጥላቶቼ መዘባበቻ አታድርገኝ። ልጃለሁና እግሬም ቢሰናከል በእኔ ላይ ብዙ ነገር ይናገራሉ። እኔ ሲገርፉኝ ዘንድ አቆዩኝ። ቁስሌ ሁልጊዜ በፊቴ ነውና በደሌን እናገራለሁና ስለ ኀጢአቴ እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረታቱብኛልም። ባመጻየም ይጠሉን በዙ። በበጎ ፋንታ ክፉን የሚመልሱልኝ ጽርቅን ስለተከተልኩ ይከሱኛል። እንደርኩስ በደም ወንድማቸውን ጠሉ። አቤቱ አንታ ተጣለኝ፣ አምላኬ ከኔ አትራቅ። አቤቱ የመድኃኒት የአምላክ ሆይ እኔን ለመርዳት ፍጠን። መዝሙር ሰላሳ ስምንት በአንደበቴ እንዳልስጥ አፌን እጠብቃለሁ፣ ኀጢአን በፊቴ በተቃወሙን ጊዜ በአፌ ላይ ጠባቂ ያኖራለሁ። አሉ ዝማልኩ ራሴን ማዋረድሁ፣ ለበጎ ነገርም ዝማል ቁስሌ ታደሰብኝ። ልቤ በውስጥ የሞቀብኝ፣ በመናገሬ የተነሳሳት ነደደ። በአንደበቴ ተናገርኩ። አቤቱ ፍጻሜን አሳውቀኝ አሉ። የዘመኔ ቁጥሮች ምን ያህል ናቸው አውቆ ዘንድ ለምን ወደ ኋላ ላለው እነሆ ዘመኖች ያስፈጀሃቸው አካሌን በፊት እንደ እምንት ነው። ነገር ግን የሰው ልጆች ሁሉ ከንቱ ናቸው። ሰው ሁሉ እንደ ጥላ ይመላለሳል። ነገር ግን በከንቱ ይታወካሉ፣ ያከማቻሉ የሚሰበሰቡትም አያውቁም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትግስቴስ ካንተ ዘንድ ነው። ከኃጢያቴ ሁሉ አዳነን። ለሰነፎች ስድብ አደረከኝ። ዝም አልኩ፣ አፌም አልከፈትሁም፣ አንተ ፈጥረህኛልና። መክሰፍት ከኔ አርቅ፣ ከእጅ ብርታት የተነሳ ልቅ ያለሁና በተከጻጽ ስለ ኃጢያቴ ሰውን ዘለፈው ሰውነቱ እንደ ሸረሪት አቀለጥሃት። ነገር ግን ሰዎች ሁሉ በከንቱ ይታወቃሉ። አቤቱ ጸሎቴን ስማ፣ ልመናዬን አድምጥ፣ ለቅሶዬንም አድምጥ፣ ቸልም አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼ ሁሉ እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙር 39 እግዚአብሔር በትዕግሥት ደጅ ጠናሁት፣ እርሱም ተመልሶ ሰማኝ፣ ልመኔንም ቃል ሰማኝ። ከጥፋት ጉርጓድ ከረግረግን ጭቃ ወጣኝ፣ እግሮቼ በአለት ላይ አቆማቸው፣ አረማመዴን ማጸና፣ አዲስ ምስጋናን ባፌ ጨመረ። ይህ የአምላካችን ምስጋና ነው። ብዙዎች አይቶ ይፈሩ፣ በእግዚአብሔር ይታመኑ። መታመኛው የእግዚአብሔር ስም የሆነ ወደ ከንቱ ነገር ወደ ቁጣና ወደ ሐሰት ያልተመለከተ ሰው ብፁዕ ነው። አቤቱ አምላኪ ብዙ ታምራትን አደረግ፣ አሳብ ምንም ይመስለው የለም። አወራው ተናገርኩ፣ ከቁጥርን በዛ። መሥዋዕትንና ቁርባንን አልወደድኩም፣ ስጋን አነጻልኝ፣ ስጋን አንንጻልኝ፣ የሚቃጠለውና ስለ ኀጢአት የሚቀርበው መሥዋዕት አልወደድህም በዚያ ጊዜ አለ፣ እነሆ መጣው፤ ስለ እኔ መጽሐፍ ራስ ተጽፎአል። አምላኪ ሆይ ፍቃድን ለማድረግ መከሪ፣ ሕግንም በልቤ ውስጥ ነው። በታላቁ ጉባኤ ጽድቅን አወራው፤ እነሆ ከንፈሮቼን አልከለክልም። አቤቱ አንተ ጽድቄን ታውቃለ፤ ቅንነትን በልቤ ውስጥ አልሰወርሁም። ማዳንን ተናገር። ይቅርታንና ምሕረትን ከታላቅ ጉባኤ ያልሰወሩን። አቤቱ አንተ ይቅርታን ከኔ አታርቅ፣ ቸርነትና እውነት ዘወትር ያግኝ። ቁጥር የሌላ ክፋት አግንታኛለችና፣ ኀጢአቶቼ የተገናኙኝ፣ ማየትም ተስኖኛል። ከራሴ ጸጉር ይልቅ በዙ፣ ልቤ ቢተወኝ። አቤቱ ታድን ዘንድ ፍቀድ። አቤቱ እኔን ስለ መርዳት ተመልከት። ነፍሴን ለማጥፋት የሚወድዱ ይፈሩ በአንድነት ይጐስቅሉ። በእኔ ላይ ክፋትን ለማድረግ የሚወድዱ ወደ ኋላቸው ይመለሱ፣ ይፈሩ እሰ የሰ የሚሉኝ እፍረታቸውን ወደ አውኑ ይክፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው ሀሴት ያድርጉ። ሁልጊዜ ማዳን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔ ደሃና ምስኪን ነኝ። እግዚአብሔር ግን ያስብልኛል። አንተ ረዳቴና መድኃኒቴ ነ አምላኬ አትዘግይ። መዝሙር አርባ ለደሃና ለምስኪን የሚያስብ ብፁ ነው። እግዚአብሔር ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ይሁዋን ያደርገዋል፣ በምድር ላይም ያስመሰግነዋል። በጠላቶች እጅ አሳልፎ አይሰጡም። እግዚአብሔር በደው አልጋ ሳለ ይረዳዋል፣ መኝታውን ሁሉ ከበሽተው የተነሳ ይለውጥለታል። እኔ ሳቤቱ ይቅር በለኝ አንተን፣ በድያለሁና ለነፍቴ አስተሰሬላታሉ። ጠላቶቼ በላዬ ክፋትን ይናገራሉ። መቼ ይሞታል ስሙስ መቼ ይሻራል ይላሉ። ከንቱ የሚናገር ይግባና ይ ልቡ በላዩ ላይ ኃጢአት ሰበሰበ። ወደ ሜታ ይወጣል ይናገራልም። በኔ ላይ ይተባበራል ጠላቶቼ ሁሉ፣ ይጠቃቀሱብኛል በኔ ላይ ክፋትን ይመክራሉ። የበደልን ነገር በእኔ ያወጡ የተኛ ሰው ከእንግዲህ ወደ አይነቃምነ ምነ ደግሞ ሴሰላሜ ሰው የታመንኩበት እንጀራዬን የበላ በኔ ላይ ተረከሱን አነሳ። አንተ ግን አቤቱ ይቅር በልኝ፣ እመልስላቸው ዘንድ አስነሳኝ። ስለዚህ እንደወደድኸኝ ያወቅ ጠላቶቼ በኔ ደስ አላላቸውም። እኔ ግን ስለ እዋነቴ የተቀበልኸኝ በፊት ለዘላለም አጸናኸኝ። የእስራኤል አምላክ እግዚአብሔር ይመስገን። ከዛሬ እስከ ዘላለሙ ይሁን ይሁን ይሁን።